እንደ ምን አመሻችሁ ተመልካቾች። አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ሁለተኛው ምዕራፍ ኢቲቪ 57 ተመልሷል። አርዕስተ ዜናውን አስቀድሞ፣ በታላቁ የኢትዮጵያ ሕዳሴ ግድብ የተገኘው ድል የባህር በር ጥያቄን በመመለስ ይደገማል ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳደር አወሉ አብዲ ተናገሩ። በኢትዮጵያ ከውጭ የተቀዱ ርዕዮተ ዓለሞች የፖለቲካ ስርዓት ግንባታ ላይ ጫና እየፈጠሩ መሆኑን ምሁራን ተናገሩ። ከውጭ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ የአውሮፓ ህብረት መሪዎች በእግር ላይ የሚገኙ የሩሲያ ንብረቶች ላይ ዩክሬንን ለመደገፍ በአስቸኳይ እንዲስማሙ ጥሪ ያቀረቡ። መቅደላ ይደረጀ ነኝ። አብራችን ቆዩ። ወደ ቀዳሚ ጉዳያችን እናልፋለን። የኢትዮጵያ ታምርት ንቅናቄ በዘርፉ ያሉ በርካታ ማነቆዎችን መፍታት ችሏል ሲሉ የሕዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ ገለጹ። አፈጉባኤ ታገሰ ጫፎን ጨምሮ የምክር ቤት አባላት የቦሌ ለሚ ልዩ የኢኮኖሚ ዞንና ኤምጂ ሆልዲንግን የስራ እንቅስቃሴን ተመልክተዋል። አፈ ጉባኤው እንደገለጹት የኢትዮጵያ ታምርት ንቅናቄ በአምራች ዘርፍ ያሉ በርካታ ማነቆዎችን መቅረፍ ችሏል ብለዋል። በፋይናንስ በመሰረተ ልማት እንዲሁም በሰው ሀብት ልማት የነበሩ ችግሮች መቀረፋቸውንም ተናግረዋል። በግሉ ዘርፍ ላይ ተስፋ ያለው ስራ እየተሰራ መሆኑን ተመልክቻለሁ ያሉት አፈጉባኤው ታገሰ ጫፎ ምክር ቤቱ ተገቢውን ክትትልና ድጋፍ እንደሚያደርግም ጠቁመዋል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ የአምራች ኢንዱስትሪ ዘርፍ የሚፈለገውን እድገት፣ የስራ እድል ፈጠራ እንዲሁም የኢኮኖሚ ለዋላዊነትን ለማረጋገጥ ወሳኝ ሚና አለው ብለዋል። ዘገባው ሪፖርተራችን ወይንሸት ደጀኔ ነው። በኢትዮጵያ ከውጭ የተቀዱ ርዕዮተ ዓለሞች የፖለቲካ ስርዓት ግንባታ ላይ ጫና የፈጠሩና እርስ በርስ ለመጠፋፋት በር የከፈቱ መሆናቸውን ምሁራን ተናግረዋል። ምሁራን የውጭ ሞዴሎችን በጭፍን ከመቅዳት የራሷን ሀገራዊ መሰረት ያለው ፖሊሲ እይታና እሳቤ በመንደፍ የልማት ጉዞን የሚመራ ብሔራዊ ብሂልን መገንባት ይገባል ብለዋል። ማህመድ አልቃድር ኢትዮጵያ ስርዓተ መንግስትን ቀድሞ ከገነቡ ሀገራት ተርታ በቀዳሚነት የምትሰለፍ ናት። ተጠንተውም ተተግብረውም ያላለቁት የሀገር በቀል እውቀቶች ደግሞ ከፍታዋን የገነቡ ጡቦች ነበሩ። ያለፉትን ዓመታት ከውጭ የተቀዱ ርዕዮተ ዓለሞች ሀገሪቱን አለማሳጥቶ የሀገር በቀል እውቀቶችንም ገሸሽ ያደረገ የፖለቲካ ስርዓት ግንባታ ልጆቿ የተስማሙ እንዳይሆኑ አድርገው እርስ በርስ እንዲበላሉ በር ከፍቷል። የተውሶ ርዕዮተ ዓለሞች ናቸው ሀገራችን ሲመሩበት የነበረው ማለት ነው። የህዝባችን አስተሳሰብ፣ ስነ ምግባር፣ ውቅረ ልቦና ምን ይመስላል ከሚለው ተነስቶ ሳይሆን እነ ካፒታሊዝም ምንድን ነው ይዘው የሚመጡት እነ ሶሻሊዝም ምንድን ነው የሚመጡት የሚለው ያንኑ ነው ወስደው እኛ ጋር አፕላይ የሚያደርጉት ማለት ነው። ከእኛ ጋር ሲመጣ እንግዲህ ውህደት ለመፍጠር በጣም አስቸጋሪ ይሆናል። በሁለተኛ ደረጃ ደግሞ እነኛ የመጡ ርዕዮተ ዓለሞች የእኛም ማንነት ሲገነቡ፣ ብሔራዊ ማንነታችንን ሲገነቡ፣ አንዱን የበላይ አንዱን የበታች፣ ለምሳሌ ሶሻሊዝም ብትወስድ ጭቁን ፓርት እንትን ፓርት እያለ ይከፋፍላል ማለት ነው። ይሄ ደግሞ አገር በቃ አገር ውስጥ ያሉ የፖለቲካ ፓርቲዎች ይህንን እንደ ፖለቲካ ሪዮት አለም ይዘውት እርስ በእርስ ሲፋጩ ድራማው ላይ ይሰራል፣ እታች ግን የሚሞተው ማህበረሰቡ ነው ማለት ነው። ባለፉት ስርዓት የዲሞክራሲ ስርዓት እንቅስቃሴ ከተጀመረ ጊዜ ጀምሮ በተለይም ከ1966ቱ አብዮት በኋላ በሀገራችን ውስጥ ዲሞክራሲን ለመገንባት ጥረቶች ተደርጓል። ነገር ግን እነዚህ ጥረቶች መሰረታዊ አቅጣጫቸው ሆኖ ሲከተሉት የነበረው ከሌላ ሀገሮች ኮፒ ማድረግ ነው፣ መቅዳት። ደርግ በነበረበት ሰዓት የሀገሪቷን ባህል፣ ወግ፣ ታሪክ፣ የህዝቡን ስነ ልቦና መሰረት ያላደረገ እሳቤ ነው አምጥቶ የኢሰፓ ፓርቲ ተመስርቶ እንቅስቃሴ ማድረግ የተጀመረው ማለት ነው። ሶ ይሄ በነበረው ሂደት የህዝቡን አብሮነት፣ አንድነት፣ ስነ ልቦና ባህል፣ ታሪኩን መሰረት አድርጎ የተቀየሰ የፖለቲካ አቅጣጫ ስላልሆነ በሰዎች ውስጥ ማስረጽ አልተቻለም ማለት ነው። ስለዚህ በህዝቡ መካከል መከፋፈል ነው የተፈጠረው ማለት ነው። በዚህም የተነሳ በሀገራችን ታይቶ የማይታወቅ ከፍተኛ ደም አፋሳሽ የሆኑ ጦርነት ተካሂደዋል ማለት ነው። የሀገሩን ሰርዶ እንዲል ብሄሉ በራስ መንገድ መመራት፣ በራስ አቅም ልክ መለካት፣ ሀገራዊ መሰረት ባለው ነባራዊ ሁኔታን የተረዳ የህዝብ የሆነ ፖሊሲ ለአንድ ሀገር የሚያስፈልጋት መሆኑን ያስረዳል። የምንከተለው የፖለቲካ ስርዓት ሀገር በቀል የፖለቲካ ስርዓት መሆኑን ቻላለበት በሀገራችን ታሪክ ላይ የተመሰረተ በሀገራችን ህዝቦች ስነ ልቦና ላይ የተመሰረተ በሀገራችን ህዝቦች ባህል ላይ የተመሰረተ ሰው የህዝባችን ችግር የሀገሩን ሰርዶ በሀገሩ በሬ ነው የሚባለውና የሀገራችንን ችግር ሊፈታ የሚችለው በሀገራችን ውስጥ ልናበቅል ጀነሬት ልናደርግ የምንችላቸው ሀሳቦች ናቸው። ሀገር በዘላቂነት ማደግ የምትችለው የውጭ ስርዓቶችን በጭፍን በመቅዳት ሳይሆን የራሷን ሀገራዊ መሰረት ያለው ፖሊሲ እይታና ሀሳባዊ በመንደፍ የልማት ጉዞዋን የሚመራ ብሔራዊ ብሄልን መገንባት ስትችል ነው። እንዳለ መቅዳት ሁልጊዜ ራይት ብቻ ሳይሆን አንዳንድ ኤክስም ያስገኛል። ብልጽግና የኢትዮጵያ ችግር የሚፈታው ችግሮቻችንን በጥልቀት ከተገነዘብንና ለችግሮቻችን ሀገር በቀል መፍትሄ መፍጠር ከቻል ብቻ ነው ብሎ አመን የእኛ ዕዳ ከሌሎች ዕዳ ጋር አንድና ያው አይደለም። ይህንን እድልና ስጋት ወረትና ዕዳ በሚዛን መጠቀም የሚችል እሳቤ መደመር ነው። በራስ መንገድ መመራት የልማትና የፖሊሲ ምርጫዎችን ከሌሎች ሀገራት ሳያጣሩ ከመውሰድ ይልቅ ለሀገሪቱ ፍላጎትና አቅም የሚስማማውን ስትራቴጂ በራስ በመወሰን መሆኑን ጠቅላይ ሚኒስትር አብይ አህመድ ያሰምሩበታል። ለኢትዮጵያ የሚያስፈልጋት ሪፎርም ነው ሁሉን ነቅሎ ከዜሮ መጀመር ሳይሆን የነበረንን ጠንካራውን የሚያስፈልገውን እሴቶቻችን ይዘን የጎደለውን በመሙላት የተሻለ ሀገር መፍጠር ይቻላል። የሀገር በቀል እውቀትና ዘላቂ የሆኑ የባህል ልምዶች ተለይተው ሀገርን ለማሳደግ የሚደረገው ጉዞ የተሳካ እንዲሆን በራሷ አቅም፣ በራሷ እይታ፣ በራሷ ፍልስፍና መመራት ወሳኝ ስለመሆኑ በርካቶች የሚያነሱት ነው። በታላቁ የኢትዮጵያ ሕዳሴ ግድብ የተገኘው ድል የባህር በር ጥያቄን በመመለስ ይደገማል ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳደር አወሉ አብዲ ተናገሩ። ሕዳሴ ግድብ የኢትዮጵያውያን የደም የላብና የእንባ ውጤት ነውም ብለዋል ምክትል ርዕሰ መስተዳድሩ። በኦሮሚያ ክልል ርዕሰ መስተዳደር ጽሕፈት ቤት የሚዘጋጀው ጉሚ በለል የውይይት መድረክም ተካሂዷል። ጌታቸው ባልቻ የሺህ ዓመታት የአባይ ወንዝ ህልም በህዳሴ ግድብ የድል ማህተም እውን ሆኗል። ኢትዮጵያውያን የህዳሴ ግድብ ገድልን በሌሎች ግዙፍ ሀገራዊ ፕሮጀክቶች መድገም እንደሚችሉም በእርግጠኝነት መናገር ይቻላል። የባህር በር ጥያቄን መመለስ ደግሞ ከዚህኛው ትውልድ ሀገራዊ ፕሮጀክቶች አንዱ ነው። በአሁኑ ጊዜ ላይ የትውልዱ ጥያቄ፣ የወጣቱ ጥያቄ፣ የሁሉም የኢትዮጵያ ዜጋ ጥያቄ የባህር በር በምን አይነት መልኩ መልሰ ማግኘት አለብን። የህዳሴ ግድብ መጠናቀቅ ደግሞ ለዛ ትልቅ አመላካች ነው የሚሆነው የኢትዮጵያ የጣፈንጣ በሁለቱ ውሃዎች ላይ የተመሰረተ ነው ማለት ነው። ያ ማለት ውሃን በተቆጣጠርክ ወር ደግሞ ወደዛ የምትሄድበት ጉዞ ባጠናከርክ ቁጥር በሁሉም ረገድ በማህበራዊ፣ በኢኮኖሚ፣ በፖለቲካ፣ በሴኪሪቲ በዛው ልክ ብዙ መልሶችን የምናገኝበት አጋጣሚ ነው የሚሆነው በኦሮሚያ ክልል ርዕሰ መስተዳደር ጽህፈት ቤት የሚዘጋጀው ጉሚ በለል 46ተኛው ውይይት መድረክ የህዳሴ ግድብ ድል ከተስፋ ወደሚጨበጥ ብርሃን በሚል ርዕስ ተካሂዷል። ታላቁ የህዳሴ ግድብ በኢትዮጵያውያን ደም፣ ላብና እንባ የተገነባ መሆኑንም ነው የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ በዚሁ መድረክ ላይ ገለጹት። ኢጃርሲች ከፕሮጀክቶ ተብሮ የህዳሴ ግድብ እንደ ሌሎች ፕሮጀክቶች በሲሚንቶ ብረትና አሸዋ ብቻ ሳይሆን በኢትዮጵያውያን ደም፣ ላብና እንባ ጭምር ነው የተገነባው። ከዚህ ሌላ በዓለም አቀፍ ደረጃ የተከፈቱብንን ጫናዎች እውነትን ይዘን ባደረግነው ዲፕሎማሲያዊ ጥረትም ነው የህዳሴ ግድብ እውን የሆነው። በህዳሴ ግድብ የተገኘው ስኬትም የባህር በር ጥያቄን በመመለስ እንደሚደገም ምክትል ርዕሰ መስተዳደሩ ተናግረዋል። አማ አጀንዳን ከን ጉድቻ ሮምሳ ራ ገላናት አሁን አጀንዳችንን ከህዳሴው ግድብ ወደ ባህር በር አሸጋግረናል። በታሪክም ሆነ በህግ ያለን እውነት ላይ ተመስርተን የባህር በር ባለቤት ለመሆን ጠንክረን እየሰራ እንገኛለን። እንደምናሳካውም እንተማመናለን። የህዳሴ ግድብ ስኬት የኢትዮጵያን እድገት ከተስፋ ወደሚጨበጥ ብርሃን ያሸጋገረ ነው ያሉት ደግሞ የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ናቸው። መል ጃርሰ ሂዳ አሮምሰ ጉዲቻ ኢትዮጵያ የታላቁ ህዳሴ ግድብ ግንባታ ሂደት በተለያዩ ፈተናዎች የተሞላ የነበረ ቢሆንም በለውጡ መንግስት ቆራጥ አመራርና መላው ህዝብ በከፈለው መስዋዕትነት ከተስፋ ወደሚጨበጥ ብርሃን ተሸጋግሯል። በዚህም የኢትዮጵያን ማንሰራራት ከማስጀመርም አልፎ አሁን ላይ ለተጀመሩ ግዙፍ ሀገራዊ ፕሮጀክቶች መሰረት ጥሏል። በኦሮሚያ ክልል ርዕሰ መስተዳደር ጽህፈት ቤትና በክልሉ መንግስት ኮሚኒኬሽን ቢሮ ትብብር በተዘጋጀው ጉሚ በለል የውይይት መድረክ የህዳሴ ግድብ ለሀገር እድገት ያለው ዘርፈ ብዙ ጠቀሜታ ላይ በስፋት ውይይት ተካሂዷል። የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ መዘጋጀት ኢትዮጵያ ያላትን የእጽዋት ሀብት በአግባቡ ለመጠቀም እንደሚያግዝ በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ገልጸዋል። ቋሚ ኮሚቴው በእጽዋት ጥበቃና ኳራንቲን ረቂቅ አዋጅ ላይ የአስረጂ መድረክንም አካሂዷል። ረቂቅ አዋጁ የኢትዮጵያን እድገት ለማረጋገጥ ትልቅ ጠቀሜታ ያለው መሆኑን የገለጹት አቶ ሰለሞን ላሌ ቅድመ ምርትና ድህረ ምርትን ከተባይ ለመጠበቅ እንዲቻል ዓለም አቀፍ ስምምነቶችን ያስጠበቀና ጊዜውን የዋጀ ሆኖ የተዘጋጀ መሆኑንም አንስተዋል። ረቂቅ አዋጁ ኢትዮጵያ የእጽዋት ሀብቶቿን ተገቢውን እንክብካቤ እንዲያገኙና መጤና ወራሪ ተባዮችን መከላከል እንዲያስችላት አቅም ይፈጥራልም ተብሏል። ከጊዜ ወደ ጊዜ እየተጨመረ የመጣውን ሰው ሰራሽና ተፈጥሯዊ ክስተትና በተለይም በተባይ አማካኝነት በእጽዋት ሀብታችን ላይ መጠነ ሰፊ ጉዳት እየደረሰ የብዝሃ ህይወት ላይ ችግር እየፈጠረ ይገኛል። ቀደም ሲል የነበረው የህግ ማዕቀፍ ለአምሳ አምስት ዓመታት ያገለገለና ለብዙ ዓመታት የቆየ በመሆኑ በምርምር የተደገፈ እና የተሻሻለ ዘመናዊ ቴክኖሎጂዎችን በመጠቀም ዘርፉን የሚደግፍ እና የሚያሰራ በዓለም አቀፍ የእጽዋት ጥበቃ ስምምነት የተከተለ የእጽዋት ጥበቃ እና ኮራንታይን ረቂቅ አዋጅ ማውጣት የግድ ስለሆነ የተዘጋጀ ረቂቅ አዋጅ ነው። የኢትዮጵያ ልዑካን ቡድን በአመታዊው የአለም ባንክና የአይኤምኤፍ ስብሰባዎች ላይ ስኬታማ ተሳትፎን በማድረግ ማጠናቀቁን የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። በኢትዮጵያ እየተገበረ ያለው የማክሮ ኢኮኖሚ ሪፎርም በተሟላ መልኩ በመተግበር ከተቋማቱ ጋር ያሉ ግንኙነቶች የተጠናከሩበትና ውጤታማ ውይይቶች እንደተደረጉም ነው ያነሱት። ለሌሎች ሀገራዊ ልማቶች የሚውሉ ድጋፎችን በተመለከተም ከተለያዩ ሀገራት የፋይናንስ ተቋማት ጋር ምክክር መደረጉንም ሚኒስትሩ ገልጸዋል። ከዚህ በተጨማሪ የተለያዩ አለም አቀፍ የፋይናንስ ተቋማት ጋር ሰፋፊ ውይይቶችን አድርገናል። በዚህም የልማት አጋሮች የኢትዮጵያን ኢኮኖሚ ሪፎርምና የኢትዮጵያን እድገት በከፍተኛ ደረጃ የሚያደንቁ መሆኑን እና ይህንንም ለማገዝ ጠንካራ ፍላጎት ያሳያቸው መሆኑን በውይይታችን ጥሩ መግባት የተደረሰበት ነው። ሰፊ ውይይት ነው ያደረግነው ከተለያዩ ማዕዘናት ከአውሮፓ፣ ከኤዥያ፣ ከሰሜን አሜሪካ ያሉ የልማት አጋሮች ጋር በስፋት ውይይት ያደረግንበት ነው። ከዚህ በተጨማሪ ለብሾፍቱ አለም አቀፍ አዲስ ኤርፖርታችንም የተለያዩ የልማት ፋይናንስ ተቋማትንም በስፋት ያወያየንበት ነው። ከተለያዩ የሚድል ኢስተርን የፋይናንስ ተቋማት ለምሳሌ የሳዑዲ ዴቨሎፕመንት ፈንድ፣ የቀታር ዴቨሎፕመንት ፈንድ፣ የአቡዳቢ ዴቨሎፕመንት ፈንድ፣ የኩዌት ዴቨሎፕመንት ፈንድ እና ሌሎችም የአሜሪካ ያሉ የፋይናንስ ተቋማት፣ በአውሮፓ ያሉ የፋይናንስ ተቋማት፣ በኤዥያ ያሉ የፋይናንስ ተቋማት አዲሱ ኤርፖርታችንን ፋይናንስ እንዲያደርጉ ከፍተኛ ሆነ የማግባባትና የጥሩ አንደርስታንድንግ የመፍጠር ስራ በተሳካ ሁኔታ ተፈጽሟል። የኢትዮጵያ የእዳ ሽግሽግ በጥሩ ሁኔታ ላይ እንደሚገኝ በስፋት በመድረኩ እንደተነሳ የገለጹት የገንዘብ ሚኒስትሩ አህመድ ሺዴ በተለይም የኢኮኖሚ ሪፎርሙ እንደ ምሳሌነት ለሌሎች ሀገራት መቅረቡንም አሳውቀዋል። ይህም ውጤታማ ስራችንን በአፍሪካ ደረጃም በዓለም ደረጃም በከፍተኛ ደረጃ እውቅና ያገኘ መሆኑ የሚያሳይ ነው። በአጠቃላይ የልማት አጋርነትን በማጠናከር ረገድ እጅግ በጣም ከፍተኛ ውጤት የተገኘበት የሪፎርም ውጤታችንን ከማጠናከር ረገድ እጅግ በጣም ውጤታማ ውይይት የተካሄደበትና ከዚህ በተጨማሪ በተለያዩ ዘርፎች ስናደርጋቸው የነበሩ የልማት ስራዎችም ከፍተኛ ይሁንታና ተቀባይነት ያገኙበት ነው። ለምሳሌ የከተሞች ልማት ላይ ኢትዮጵያ ያሉ ጉብኝት የሚያደርጉ የልማት አጋሮችን በየመድረኩ የሚያነሱት ነው። የከተማ ልማት ላይ ኢትዮጵያ የሰራች አለችው፣ በገጠር ልማት ላይ ኢትዮጵያ የሰራች አለችው። እንዲሁም በቅርቡ ደግሞ የግሉ ዘርፍን ለማነቃቃት ከማክሮ ኢኮኖሚ ሪፎርም ምቹ ሁኔታ ከመፍጠሩ ጎን ለጎን የአገሪቷም ኢኮኖሚ ፖቴንሻል በጣም ትልቅ ነው። በዚህም የልማት ፋይናንስ በተጨማሪ የግሉ ዘርፍ ሚናም የበለጠ የሚያድግ መሆኑን በዚህም በጋራ ከኛ ጋር መስራት እንደሚፈልጉ ከፍተኛ ሆነ መግባባት የተደረሰበት ወደ ሌሎች ዜናዎች አልፈናል። የተሻሻሉ የዳልጋ ከብት ዝርያዎችን በመጠበቅ በመጠበቅ ለማህበረሰቡ ተደራሽ እያደረገ መሆኑን የቻግኒ ዳልጋ ከብት ብዜትና ዝርያ ማሻሻያ ማዕከል አስታውቋል። ማዕከሉ በ1987 ዓ.ም የተቋቋመ ሲሆን በከፍተኛ የወተት ምርት የሚታወቁትን የፎገራ ከብቶች ዝርያን ጠብቆ በማባዛት ለማህበረሰቡ እያቀረበ ይገኛል። ሳሙኤል ወርቃየሁ ተጨማሪ ያለው ከተቋቋመበት ከ1978 ዓ.ም ጀምሮ ላለፉት አራት አስርት ዓመታት ለማህበረሰቡ ዘርፈ ብዙ አገልግሎቶችን እየሰጠ የሚገኝ ነው የቻግኒ ዳልጋ ከብት የዝርያ ማሻሻያና መጠበቂያ ማዕከል። መገኛውን በአማራ ክልል አዊ ብሔረሰብ አስተዳደር ቻግኒ ከተማ አካባቢ ያደረገው ማዕከሉ በከፍተኛ የወተት ምርት የሚታወቁትን የፎገራ ከብቶችን ዝርያ በመጠበቅና በማሻሻል ለማህበረሰቡ ተደራሽ እያደረገ ሲሆን፣ የአካባቢው ነዋሪዎችም ከማዕከሉ በሚያገኟቸው ጊደሮች በወተት ምርት ተጠቃሚ እየሆኑ እንደሚገኙ ተናግረዋል። ተደራጅተን ሶስት ሁነን ተሰጡን ጥጆች፣ እነዛን ጥጆችን ይዤ ልጄ ጋር ስራ ገባሁ እና እነዛ ላሞች ወለዱልኝ። ከዛ በኋላ ከተማ ወተት ማቅረብ ጀመርኩኝ። ከሌላ ስራ ሁሉ ላይ የተለያየ ስራ ሆኖ ወተት ለገበያ ማቅረብ አትራፊነት ስራ አለው። እንደዛ አድርጌ በሁለት አመቱ በአጃጅ ላይ ልጄ ገዛሁለት። አራት ግድር ለእኔ ሰጡኝ። ያው እየተጠቀመው ነው። ወተ ሽያጭ ጀምር ያለው ጥሩ ነው። ለውጡ ሳይ ማለት ነው። አበሻ ነበሩኝ። ቢያንስ ጥቅሙን ስናየው ሳመዛዘን በጣም የአምስት ከፍት ራሱ አንድ ለምን አይሰጡም? እና በጣም ጥቅም አላቸው። ማዕከሉ ከተቋቋመለት ዓላማ መካከል አንዱ በከፍተኛ የወተት ምርት የሚታወቁትን የፎገራ ከብቶችን ዝርያ ጠብቆ ለማህበረሰቡ ማቅረብ እንደሆነ የገለጹት የማዕከሉ ዳይሬክተር ፈንታውን ዳኛው አሁን ላይ ከ1400 በላይ የዳልጋ ከብቶች በማዕከሉ እንደሚገኙ ተናግረዋል። አጠቃላይ በማዕከል ደረጃ 1400 አሁን ከረንት ሊዝ በዛሬው ቀን ያለው 1409 ዳልጋ ከብቶች ያሉ በማዕከል ደረጃ ከነዚህ ውስጥ 1219 ንጹህ የፎገራ ዝርያ ከብቶች ናቸው ንጹህ የሆኑ የፎገራ ዝርያ ከብቶች ናቸው። ቀሪዎቹ ክልስ ወይም ድቅል የምንላቸው ወደ ህብረተሰብ እናስወጣቸው ናቸው ማለት ነው በአማካይ በየአመቱ ከ አምሳ ያላነሰ ከብቶች ወደ ማከለ ወደ ህብረተሰቡ ይወጣሉ። ያው ብሔረሰብ አስተዳደር እንስሳትና ሰሃብት መምሪያ ተወካይ ኃላፊ ምን ተመስገን በበኩላቸው ለማከሉ በተለይ ከቅርብ ጊዜያት ወዲህ በተሰጠው ልዩ ትኩረት አሁን ላይ መሻሻል ማሳየቱን ገልጸዋል። የማበረሰው ተጠቃሚነትም ከአካባቢው ማህበረሰብ አልፎ ለሌሎች ዞኖችም ጭምር መሆኑን ተናግረዋል። ይሄ ለዞኑ ብቻ ሳይሆን ለአጠቃላይ በአማራ ክልል በምራባ አማራ ላሉ ዞኖች እንዲሰራጭ ታስቦ ነው እንግዲህ ሲሰራ የነበረውና በጣም መሻሻሎች አሉ። እንደገናም እንደ ተጨማሪ በየተሻሻለ መምጣቱ ከ10 ሚሊዮን ብር በላይ ተጨማሪ ተሰጥቶ ልዩ ልዩ ቴክኖሎጂዎች እየገቡበት ያሉበት ሁኔታ ነው ያለ። አሁን የአማራ ክልል እንስሳትና ዓሳ ሀብት ቢሮ የብዜት ማዕከል ክትትል ባለሙያ ክንዴነህ የማታው በበኩላቸው የፎገራ ዳልጋ ከብት ዝርያዎች ስለሚሰጡት የተለየ ጥቅም ሲገልጹም፣ አንድ በስጋ ምርቱ ከፍተኛ ነው ሁለት በወተት ምርታማነቱ ካሉት ሌሎች በተለይ ዜቡ ታይፕ ከሚባሉት የተሻለ የወተት ምርት የሚሰጥ የዳልጋ ከብት ነው። ሌላኛው ከለሩ በጣም አትራክሽን ነው። በተለይ የቆላ ዝንብን የመቋቋም ድርቅን ተቋቁሞ ምርትና ምርታማነትን ራሱን ጠብቆ የሚቀጥል በጣም የተመረጠ የዳልጋ ከብት ዝርያችን ነው። የተቻለን መጠን በጣም ዌሊ ክብድ ልናረገው በተለያዩ ማሽኖሮችን እያስገባን ነው። አጠቃላይ እንደ ክልል በጣም ለማዕከሉ እጅግ በጣም ትኩረት ተሰጥቶ እየተሰራ ነው ያለው። የአዊ ብሔረሰብ አስተዳደር ከፍተኛ አመራሮች እንዲሁም የክልሉ የዘርፉ ባለሙያዎችና የአካባቢው አርሶ አደሮች የማዕከሉን እንቅስቃሴ የመስክ ምልከታም አድርገዋል። የ2017 ዓ.ም የትምህርት ዘመን የአስራ ሁለተኛ ክፍል የዩኒቨርሲቲ መግቢያ ፈተና ከፍተኛ ውጤት ካመጡ ተማሪዎች መካከል በኦሮሚያ ክልል ዶዶላ ኢፈቦሩ አዳሪ ትምህርት ቤት ተማሪ የሆነችው ገነት መርጋ አንዷ አንዷ ናት ተማሪ ገነት እንደ ሀገር ከሴቶች ከፍተኛ ውጤትን አስመዝግባለች። ጊዜን በአግባቡ በመጠቀም ለውጤት መብቃቷን የምትገልጸው ተማሪዋ ተማሪዎች የዘንድሮ ተፈታኞች የተሻለ ውጤት ለማምጣት ሊበረቱ ይገባልም ትላለች። ሪፖርተራችን አሊ ደደፎ ከተማሪዋ ጋር ቆይታ አድርጓል። ከራሷ አንደበት እንከታተለው። ስሜ ገነት መርጋ ይባላል። የመጣሁት የከፍተኛ አስራ ሁለተኛ ውጤት ነው ያመጣሁት። እሱም ከዶዶላ ልዩ አዳሪ ትምህርት ቤት ነው። አምስት መቶ ሰማኒያ ነጥብ 08 ይሄ ነጥብ አንደኛ ነው እንደ ሴቶች። እናም ይሄ መምጣቱ ደስ ብሎኛል። እንደ ሴትም አንደኛ መሆን ብቻ ሴቶችን ለወደፊቱ የሚያበረታታ ነው የሚመስለኝ ለነሱ ለወደፊታቸው አሁን ላሉት በቃ እንደዛ እናመጣለን ብለው እንዲነቃቁ ያደርጋቸዋል። በጣም ከዚህ በላይ እንዲሰሩ ከኔም በላይ እንደሚያመጡ ተስፋለኝ እና ጥሩ ነው፣ ደስ ይላል። ያው ይሄንን ነጥብ እንዳመጣ የረዳኝ ማለት እራሴ ብቻዬን ያደረግኩት ነገር አይደለም። ትምህርት ቤቱ ያገዘኝ፣ አስተማሪዎች ያገዙኝ፣ ቢሮ የትምህርት ቢሮም ያገዘኝ ብቻ የብዙ ነገሮች ድምር ነው እንጂ የራሴ ብቻም አይደለም። ግን የራሴ ልፋት እና ውጤት አለበት ብዬ ያምናለው። ትልቅ ውጤት እንዳመጣ የረዳኝ የጊዜ አጠቃቀም ከምን እንደማነበው እሱ ነገር መርቶኛል። እንደዛውም ደግሞ የተመረጡ አስተማሪዎች ናቸው የሚያስተምሩኝ። ለዛም፣ እሱም ትልቅ አድቫንቴጅ ነው ብዬ ነው ማስቡ። ለሴት ተማሪዎች የማስተላልፈው ከሰሩት ሁሉም እንደሚመጣ ሁሉም ነገር እንደሚደረስበት ነው ማምነው። እና በርቱ ጠንክሩ፣ ጊዜያችንም በደንብ ተጠቀሙበት እና ከለፋን እና ከሰራን ሁሉም ነገር ይሆናል ብዬ አምናለሁ። ወደ ውጭ ዜናችን አልፈናል። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በብራሰልስ እየተካሄደ ባለው የመሪዎች ጉባኤ ላይ የተሰበሰቡ የአውሮፓ ሕብረት መሪዎች እንዳይንቀሳቀሱ ማዕቀብ የተጣለባቸው የሩሲያ ንብረቶችን ዩክሬንን ለመደገፍ ለሚውል በተዘጋጀው ቅር ላይ በተሻለ ፍጥነት እንዲስማሙ ጥሪ አቅርበዋል። ከህብረቱ ጉባኤው መካሄድ ቀደም ብሎ ሩሲያ ላይ የሚጣለው አስራ ዘጠነኛው ዙር ማዕቀብ ላይ የተስማሙ ሲሆን ማዕቀቡ በፈሳሽ የተፈጥሮ ጋዝ ላይም ግዢ ላለመፈጸም ወስኗል። የአውሮፓ ህብረት መሪዎች ለዩክሬን 140 ቢሊየን ዩሮ የማካካሻ ብድር ለማቅረብ የታገዱ የሩሲያ ሀብቶችን ለመጠቀም የነበረውን ሀሳብ ደግፈዋል። እንደ አውሮፓውያን አቆጣጠር ለ2026 ና ለ2027 የዩክሬን ወታደራዊ ፍላጎቶችን ለማሟላት በጠቅላላው ወደ 153 ቢሊዮን ዶላር እንደሚገመት ና የአውሮፓ ህብረት ስራ አስፈጻሚ የሩሲያን ሀብቶች ለዚሁ አላማ የመጠቀም እቅድ ሲያወጣ ቆይተዋል። ፕሬዚደንት ዘለንስኪ የታገዱ የሩሲያ ሀብቶች ሀገራቸውን ለመደገፍ መታቀዱ ሙሉ በሙሉ ህጋዊ ና ፍትሃዊ ነው ሲሉም በኤክስ ገጻቸው ባሰፈሩት ጽሁፍ ገልጸዋል። በሌላ የውጭ ዜና የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የእስራኤል ፓርላማ የዌስት ባንክን ግዛት በኃይል ወደ እስራኤል ለመቀላቀል በድምፅ ብልጫ መወሰኑ ለአሜሪካ ስድብ ነው ሲሉ ወቅሰዋል። ምክትል ፕሬዚዳንቱ የእስራኤል ጉብኝታቸውን ሀሙስ ሲያጠናቅቁ የእስራኤል ፓርላማ የዌስት ባንክን ግዛት ለመያዝ በአብላጫ ድምጽ መወሰኑ ፕሬዚዳንት ዶናልድ ትራምፕ በቀጣናው ሰላም ለማውረድ የሚያደርጉትን ጥረት ያንቋሽሸ ነው ብለውታል። ጉዳዩን የበለጠው ውስብስብ የሚያደርገው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለመፍረስ በመተርተር ላይ የሚገኘውን የጋዛ የተኩስ አቁም ስምምነትን ለማጠናከር ወደ እስራኤል ባቀኑበት ወቅት መሆኑ ተገልጿል። ቤንያሚን ኔታንያሁ የተቃወሙት ይህ አዋጅ ሕግ ለመሆን በርካታ ድምጽ አሰጣጥ ሂደቶችን ማለፍ ይጠበቅበታል ተብሏል። በጋዛ ሰላም እንዲሰፍን በሚደረገው ጥረት ቁልፍ ሚና ከሚጫወቱት መካከል የሆነችው የተባበሩት አረብ ኤምሬትስ ማንኛውም ግዛት ለመጠቅለል ጉዳይ ቀይ መስመር እንደሚሆን ተናግራለች። ዘገባው የፍራንስ ትዌንቲ ፎር ነው። ተመልካቾቹ አሁን ደግሞ ለኢቲቪ 57 ወደ ተዘጋጁ የቢዝነስ መረጃዎች እናልፋለን። መቅደስ እንዳለን እዚህ ትገኛለች። እንዴት አመሸሽ መቅደስ?